ኤፍራታ እንግዲህ ለጊዜው ገና አይኗን አልገለጸችም ነበር። ቤተሰቦቿ ሲደርሱ እጽይም ስትደርስ በጣም እየጮች ነበረ። ከዛ ያፌትን እገላ አለው ብላ ያዙ ይልቀቁኛለች ማለት ነው። ከዛ በኋላ እንግዲህ ቢኒያም አብሯት ስለነበር እንደምንም እሷን ከያፌት አስለቅቀው ቁጭ እንድትል አደረጓት። ከዛ መጽየ መጣች። ጽየም እንደዛ ወይኔ እህቴ፣ እህቴ ምን ሆናብኝ ነው ምን አርጋችዋት ነው? አይኗንም እንኳ አልገለጠችም ብላ ስትል፣ ዶክተር ምንም አትሆንም፣ አይዞሽ ትንሽ እረፍት ታድርግና በራሷ ጊዜ ትነቃለች አላት። ከዛ በኋላ ገን እየመጣች ገንም ልጄ ለኔ ያርገው ምን አረጉሽ ምን አረጉብኝ ልጄ ለኔ ያርገው እያለች እያዘነች፣ ዶክተሩ የኤፍራታ እናት አይዞት፣ አሁን ትነቃለች፣ ምንም አልሆነችም፣ እረፍት አድርጋ ትነሳለች አይዞት አላቸው። ዳጊም ራሱን ይዞ ከግድግዳ ጋር እያጋጨ ነበረ። በጣም ቤተሰቡ ተበጥብቷል፣ በጣም አዝኗል። ከዛ በኋላ ይቺ ሉሊት እንግዲህ ታቋታላችሁ። ሉሊትም በነገረኛ ና ተንኮለኛ ከያፌት ጋር የዋለ ሰው ድሮም ሰላም የለውም። እንግዲህ ስልኳን ላውድ እንትን አድርጋ ቪዲዮ ስክሪን ምንድን ነው ይሄ? ሪከርድ እየቀዳቻቸው ነው ማለት ነው። ዶክተሩ ያወራውን ሁሉ እንዳለ ቀድታቸዋለች። ዶክተሩና ያፌት ዶክተሩና አፉዬ እየተነጋገሩ የነበረውን ሁሉ ቀድታቸዋለች ማለት ነው። ምክንያቱም ያፌት እንድትቀዳ ስላዘዛት ማለት ነው። ከዛ የታስቀመጥሽው ስልኩን ሲላት፣ እሷ ስር አስቀምጬ ብርድ ልብሱን አልብሻዋለሁ አለችው። ከዛ በኋላ ያምሻል እንዴ እያላት እያለ ከዛ ለዶክተሩ ዶክተር፣ ምንድን ነው እሷን የምትጨቀጭቃት? የሚያስፈልግ ነገር ካለ ለእኔ ንገረኝና እኔ ሁሉንም ነገር አደርጋለሁ አለው ማለት ነው። እሺ፣ አንዳንድ ነገሮችን ማድረግ ያለባትን፣ ራሷን እንዴት እንደምትንከባከብ እየነገርኳት ነው አለ። ከዛ ልጁም የናታን ልጅ እንደሆነ እና ለናታን ሁሉም ነገር ናታን ማወቅ እንዳለበት ስለ ናታን እያወሩ ነበር ዶክተሩና ፉዬ። አንቺ ካልነገርሽው እኔ ልንገረው ምናምን እየተባባሉ ስለ እኔ መስማት ከፈለገ እሺ ንገረው ብላ ፈቅዳለት ነበረ። ከዛ በኋላ ግን ዶክተሩም እሺ ብሎ ተነስቶ ከቤት ሄዶ ነበር። እንግዲህ ነገረኛው አሉሊትም ሪከርዷን ከቀዳች በኋላ ሪከርዷን አንስታ ወደ ቤቷ ከተመለሰች በኋላ እነ ገነትም ሁሉም ገነት በቃ አሁን ፉዬ ከነቃች በኋላ ገንዬንም ሁሉንም ካናገረቻቸው በኋላ ዶክተሩም ራስሽን ጠብቂ ካላት በኋላ እንግዲህ ገንዬም አድራለው ስትላት አይ ገንዬ እዚህ ብታድሪ ምንም ምታመጪው ነገር የለም ከመጨነቅ በስተቀር ነገ ሲነጋ ከነሱ ጋብረሽ ትመጫለሽ፣ ሂጂ አለቻት። ከዛ እሷም እሺ በግድ ሰው ቤት ልደር ማለት አይቻልም ልሄድ ብላ፣ ሁሉም ተነስተው ሄዱ። ከዛ በኋላ ይሄ የያፌት ያክስቱ ልጅ ነበር፣ ወይም ያሳዳጊው ልጅ ነበር እና ምግብ ሰርቶ ብይ አላት ማለት ነው። አልበላም አትጨቅጭቀኝ፣ ዘወር በላለችው ማለት ነው። ፉይም ከዛ በኋላ እሱም ምግብ ካልብላሽ አጠነክሪም ብይ አላት ማለት ነው። እሷም አልፈልግም ማለችው ከዛ በኋላ እንደውም ጥሩ ለራሴ ነው የሰራሁት ላንች አይደለም አላት። ከዛ በኋላ ለራሱ መብላት ጀመረ። እሱ ምየበላ እያለ እንግዲህ ሁሉም ወደ ቤታቸው ሄደው ነበረ። ወደ ቤታቸው ከሄዱ በኋላ ሉሊት ሪከርዱን እያዳመጠች ነበረ። ሁሉም እያንዳንዳቸው የሚያወሩትን ሪከርዱ ሙሉ በሙሉ ቀርቷቸዋል። ያንን ሁሉ እየሰማች እየሳቀች እያለ ወደ መጨረሻ አካባቢ ግን ዶክተሩና እፉዬ ያወሩትን በጣም በመሰመ በመመሰጥ እያዳመጠች እያለ ቶሎ ብላ እንዴ ከማን ያረገዘችው የልጁ ማን ነው ብላ ለያፌት ለመናገር ስልክ እየደወለች ነበረ። ያፌትም ስልኩን አልመለሰላትም። ከዛ ዶክተሩም እንግዲህ ከቤት የአፌትንና የናታንን የምርመራ ወረቀት አሳስተው ነው ለፉዬ ሰጧት። አሳስተው ሳይሆን ትክክለኛ ቀይሮባት አስቀይሮባት ነው ያፌት ማለት ነው። ምክንያቱም የአፌት የትም ቦታ ብትሄዱ የአፌትን ታገኙታላችሁ። እጁ ረጅም ስለሆነ እንግዲህ ፉዬ፣ ወንድማማቾች አይደሉም፣ እሰይ እግዚአብሔር ይመስገን ብላ ደስ ብሏት ነበረ ወረቀቱን ያየችው። እየሳቀች ነበረ፣ ግን ወረቀቱን ቀይሮት ነበረ። እነሱ ፎርጅድ አሰርቶ ነበር የሰጣት። ከዛ በኋላ ያፌት እሷ እፉዬ ወደ ሆስፒታል ቀድማ ከመሄዷ በፊት ነበረ እሱ ቀድሞ የተቀበለው ወረቀቱን። እሷ ግን ይዛ የመጣችው የምርመራ ወረቀት ሌላ ፎርጅድ ነበር ማለት ነው። አሁን እንግዲህ ዶክተሩ እነዛን ቤት የነ ዶክተሮቹን በጣም ተቆጥቶ ከስራ እንደሚባረሩና ከስራ እንደሚወጡ ተናግሮ ከሆስፒታል ወጥቶ ሰው እንደሚያገኝ ፈልጎ እንደሄደና ይህን ሁሉ ታሪክ ደግሞ የነገር እንዲያዝ ያረጋችሁትን ለፖሊስ እናገራለሁ ብሎ እንደወጣ አንዲቷ ነርስ ደውላ ለያፌት ነገረችው። ያፌትም ይህማ፣ ሊሆን አይችልም፣ በቀላሉ ሊያውቁ አይገባም፣ እንደዚህማ ሊሆን አይችልም ብሎ እሺ፣ አሁን ሰውየው ያለበት የሰውየውን ታርጋ ቁጥርና የመኪናውን እንትን ስጭኝ ብሎ ተቀበለ። ከዛም መንገድ ለሚቆጣጠሩ ሰጠ። እነሱም በኮምፒውተር በጉግል ፈልገው ሰውየው የት ጋ እንደቆመ የት እንዳለ አዩት። ከዛ በኋላ ያፌት እንዲደርስ አደረጉ። እሱ ግን ናታንን እየጠበቀ ነበር። ናታንም ፈልጎ ይሄ ነገርማ ችግር አለው ብሎ ተመለሰ። ናታን የተመለሰው እንግዲህ ይህ ነገር ወጥመድ አለው፣ ሰውየው ላነ ላገኘው አልቻልኩም ለምንድን ነው ብሎ፣ የናታን እንግዲህ መንገዱን ቀጥሎ ሰውየው ለማግኘት እየሄደ ነበር። እሱም ወደ ቤቱ ተመልሷል። ያፌት ግን ሰውየውን አይቼዋለሁ በቃ ብሎ እሱ ወደ ሰውየው እየሄደ ድራማው በዚህ ተጠናቋል ማለት ነው። እንግዲህ ሉሊትም እየደወለችለት ነበረ። ሉሊትም ስትደውል ስልኩ ላላነሳም ያፌት ምን እንደሚፈጠር አናቅም። ናታንም ልጁ እንደሆነ እፉዬ ከሱ እንዳረገዘች ና ልጅ እንዳለው ሊነገረው ነበረ። እሷም አልተሳካም። እንግዲህ ቀጣዩን ድራማ አብረን እናያለን። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ ሰብስክራይብ እያደርጋችሁ አበረታቱኝ። ከማዳም እየኩሽና ነኝ፣ የማዳም ሸቃላ። አዎ ላይክ ሼር እያደርጋችሁ አበረታቱኝ ማለት ነው። ጋይስ ሰላም አላልኳችሁ መሰለኝ። ሰላማችሁ ብዙ ትርፍ ይበልልኝ። አድማጭ ተመልካቾች ይወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ላይክ ሼር ሰብስክራይብ ማድርጋችሁን እንዳትረሱ ማለት ነው። ዋሽተሻል ተሻል እማዬ ዋሽ ተሻል። እህል ባፍሽ ሳይዞር ጠገብኩኝ ብለሻል። ስትጎርሽ ሳላይ በላኩኝ ብለሻል። እናቴ ዋሽ ተሻል አንቺን ያቆይልኝ